ለምን ከተባለ ከሰው ልጅ ጋር በጣም ብዙ ትስስሮች አሉት። አንደኛ አባታችሁ አደም የተፈጠረው በጅሙዕ ቀን ነው አሉ። ሁለተኛ አባታችሁ አደም ወደ ጀነት እንዲገባ የተደረገው በጅሙዕ ቀን ነው አሉ። ሶስተኛ አባታችሁ አደም ወደዚህ ምድር የመጣበት ቀን በጅሙዕ ቀን ነው አሉ። አራተኛ እቺ ዓለም የምትፈጸመው በጅሙዕ ቀን እንጂ በሌላ ቀን አይደለም አሉ። ስለዚህም ቀጥሎ ምን አሉ? فاذا كان يوم الجمعه وليله الجمعه فاكثروا عليه من الصلاه فيه فانه من صلى عليه صلاه واحده صلى الله عليه بها عشره

ከአላህ ስብሓነው ተዓላ በነቢ ስ ላ ስለም ላይ ውዳሴ ያሰፍናል ሲባል ጊዜ ማ ሶላት ያወርዳል ሲባል ጊዜ በርሳቸው ላይ ውዳሴውን ያሰፍንላቸዋል ማለት ነው። ከእኛ ሶለዋት ማድረግ ሲባል እስከተባለ አምላካችን አላህ በነብዩ መሐመድ ላይ ውዳሴውን እንዲያሰፍን መማፀን ማለት ነው ገልታቸዋል። ለዚህ ማስረጃ አንድ ሰው ወደ ነብ ስላ ላ ስለም ጋር መጣ። አንቱ የአላህ መልክተኛ ሆይ አላህ በእርስዎ ላይ ሰሎዋት እንድናወርድ አዘውናል በቁርአን ላይ እንዴት ነው ሰሎዋት የምናወርደው አላቸው። ነብ ስላ ስለም መለሱለት ሶላት ማውረድ ለእኔ ስገዱ ማለት ነው? ላ አይደለም፣ በሉ አሏቸው። አንደኛ ከዚህ የምንረዳው ንግግር እንጂ ስግደት አይደለም። ለእርሳቸው በሉ ንግግር ነው። ምን ምንድን ነው የምንለው? ወደ ማንስ ነው የምንለው? ወደ እኔ ሳይሆን ወደ አላህም ነው የምትሉት አሉት። መልከት ወደ እርሳቸው አይደለም፣ በሉ ቁሉ አላሁመ፣ ጌታችን አላህ ሆይ ሰሊ ወሰልም ዐለ ነቢና ሙሐመድ፣ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ወዳሴ ያለና ሰላምህን አስፈን ብላቸው፣ እርስን ነው የምጠይቁት ብለው መለሱ።

የእኛ ስራ ብቻ ነው ወይ? አይደለም፣ በፍጹም የሰማይ ሰባቱ መላእክት ሁሉ በእርሳቸው ላይ ሶላዋት ያወርዳል። ማስረጃ ኢንናላህ ወመላኢከተሁ የሱሉነ አለ ነቢይ። መላእክቱም ሁሉ በእርሳቸው ላይ ወርዳ ሲሆን ያሰቃሉ። እሺ ሌሎች እስከ ተባሉ ነብያት ሁሉ ነብያት ሁሉ ከኛ በፊት በሚያነሷቸው ጊዜ በእርሳቸው ላይ ሶላትን ያወርዱ ነበር። የዘመኑ ፍፃሜ ጊዜ ስለ እርሳቸው ነብያት ሲናገሩ ሶላትን ያወርዳሉ። ማስረጃ አለው ወይ ከተባለ፣ አዎ ነቢዩላህ ዒሳ የትንሣኤ ቀን ይጠይቃል የፍርዱ ቀን

ይህን በቀደሙት ነቢያት ሁሉ አዟቸው ነበር። እርሳቸው መላእክቶችም ልክ እንዲሁም አማኞች ሁሉ ይህን ያደርጋል። እሺ በሌሎች ነቢያቶችስ ላይ ሰላት ማውረድ እንችላለን ወይ ወደ ሚለው ስንመጣ እንችላለን። ማስረጃ አለ ወይ? አለ። ነቢዩ ሰለላሁ ዓለይሂ ወሰለም ሐዲስ ላይ ምን አሉ? ሰሉ ዐለ ልአንቢያኢ ወልሙርሰሊነ። እርሳቸው የተሰጣቸውን ማዕረግ ለቀደሙት ነቢያት አድርጉ፣ ችግር የለውም ብለው ተናገሩላቸው።

በእርሱ ላይ የአላህ ውዳሴና ሰላም ይስፈንና ብለው ተናገሩ። ስለዚህ ለሌሎች ነብያቶች ይህን ማለት ትችላላቸው። ነቢ ስ ላ ሰለም ለሌሎችም ነብያቶች ስለዋትን አውርዱላቸው በተናቀባል። ይህ ይመስላል። እሺ ሰላሙ ዐለይኩም ኡስታዝ። ሰላም ረመቱላ እኔ ኡስታዝ ቤተሰብ አሁን አንድ ትዳር ስትይዝ ቤተሰብ እናት አባት ባሉት ግዴታ መሆን አለበት። ልጁ ደግሞ ካፊር ነው እኔ ግን አልወደውም ቤተሰብ እሱን ካላገባሽ ከኛ አይደለሽ ማለት እኔ ደግሞ እሱን አላገባምም አንቺን ካገባ በኋላ አሳልማለሁ እኔ ደግሞ ደግሞ አይሰልም ከእሱ ውጭ ወጣለሁ እንጂ ከእናንተ ወጣለሁ እንጂ ካፊርን አላገባም በማለት እንዴት ይታያል ይሄ ማድረግ አይፈቅድላቸውም ለነሱ አማኝም ቢሆን ራሱ ይህን ሰው ካላገባሽ ብሎ ማስገደድ አይችልም ያን እነሱ የፈለጉትን ሰው ሳታገባ ብትቀር ወንጀለኛ ትሆናለች። ወላጆች እንዳነሱ ቁጥር አትቆጠሩ ልጆች አንድ የተባደጉ እያያዘ ነው በጣም

አንድት ሴት ወደ ነብ ስለ ጋር መጣች፣ ጠየቀች። ን አላ ምልክተኛ፣ እኔ ፈልጋለሁ፣ ምን አይነት እንዳገባ ይመክሩኛ፣ አላለች። ይሄ ጥያቄ ሴቶች ጥያቄ ነው። ያለበት ቀድባ ምን አይነት ባል ግን እንዳገባ የሚመክሩኛ እርሷ አለች። ሰው ትእዛዝ ላይ ቀጥ ያለ ሰው ካገኘሽ አግቢ። የመልካምነት የመጀመሪያው እምነት ነው።

እሺ ውስጥ ጥያቄ ደግሞ ወንዶችን ቁርአን አስቀሪን ብሎ መመለስ ያኔ ቁርአን አስቀሪን ብሎ በውስጥ ይመጣል። ግን እኔ ደግሞ ለማስቀራት አልፈልግም። ልጃቸው ነው ያስጠይቀኛል። ሁለተኛው ጥያቄ ደግሞ ፎቶ ደግሞ ያልሆነ ፎቶ እንደዚህ ፎቶ ተነስቼ አልሰጥም። እና አንድ ወንድ የትዳር አጋር ሆኖ ሲመጣ የሚታይ አካልና የማይታይ አካል ንገረን፣ ንገረኝ ማለት ነው። ምክንያቱም አሁን ጊዜ በቴክኖሎጂ ስለሆነ ንገረኝ ይህም ታውራንትን ትጠይቅ ይፈልግ ለማወቅ ፈልጌ ነው፣ ወላሂ ለማወቅ ነው፣ ለማወቅ ፈልጌ ነው። ፎቶ እንዴት አሁን አንድ ሴት በትዳር ስትጠየቅ፣ ወይ ደግሞ ምናክል እንደሚፈቀድ እና እንደማይፈቀድ፣ አሁን በስልክ ነን እኛ፣ ከሀገር ውጭና ከሀገር ውስጥ ትኖር የማያውቅህ ሰው እንደዚ ፎቶ ምናክል ነው ለማለት ምናክል ይፈቀዳል፣ ምናክል እንደማይፈቀድ ለመጀመሪያው ወንድ ሴት ላይ ሴት ወንድ ላይ ስለመቅራት ነው እንደ አስሉ እንደ መሰረቱ ወንዶች ወንድ ላይ ሊቀሩ ነው የሚገባው ሴቶች ደግሞ ሴቶች ላይ ሊቀሩ ነው የሚገባው ከፊትና ለመራቅ ሲባል ነገር ግን ከወንዶች ጦራግሪ ከሌለ ከሴቶች ጦራግሪ ከሌለ ምንድነው የሚደረገው ሴቶች እዛኔ ምን ያድርጉ በቃ ሳያውቁ ማኝ ሆኖ አይቀሩ በቃ ላ አይደ ሸርቱን በጠበቀ በጠበቀ መልኩ ይማራሉ ቦታቸው ወንዶችም ልክም ጥሯቅሬ ከሌለ በአካባቢያቸው ይህን ለማለት ግን አሁን ላይ አያስኬትም። ለሴቶችም ከወንዶችም በቂ የሆን በጣም የሚችሉቅርታ ወንዶች አለ ያ ነው እንደ ባይኖር ግን እንዴት ነው ማድረግ ያለብን የሚለውን እንልበን ሄዱበት ባይኖር ከወንዶች ብቻ ከሆነ ጥሯቅሪ ያለው ሴቶች ጥሯቅሪ ከሌለው የዛን ሴቶች ምን እንደሞ ማድረግ ያለባቸው ከተባለ ሳይማሩ በቃ ይጥሩ ለዘላለም አይቶልም ማድረግ አለባቸው።

ረላይራን ፈ አላህ መልካም ይሻለትን ሰው ስለድ ስለሃይማኖት ማር ያደርገዋል። ስለዚህ ስለሃይማኖታችን እንደሚመማር በጣም በርካታ የቁርኣንና የሐዲሶች ማስረጃዎች አሉ። ያንን መማር አለብን። ታዲያ ወንዶች ሴቶች ከሌለ ያን ያክል እዛኔ በመስፈርት መማር ይችላሉ። መስፈርቱ ምንድን ነው ከተባለ፣ ያ አስተማሪ ወንዶች እና ሴቶችን ሳያቀላቅል ለወንዶች ለብቻ ለሴቶች ለብቻ ግሩፕ ይክፈትላቸው። ወንዶችን ለብቻ ሴቶችን ለብቻ አድርገው ያስቀራል። የዛኔ መካከላቸው ስዋቀውን ከፊት አድርገ ያንን እውቀት በዚህ የመልክ መማር ይችላሉ። ተግርዶች በስተጀርባ በፊት ሳይታያዩ ማለት ነው። ምክንያቱም እናታችን አይሻ ታስተምር ነበር ሰዎችን፣ ወንዶችን። ምክንያቱም ነፍሷ ዘንድ ያለ እውቀት ከሌላው ዘንድ የማይገኝ ገራሚ ገራሚ እውቀት ነበራት። ከነቢ ላ ሰለም ያስተላለፈችላቸው ሀዲቶች በሌላው ዘንድ የሌሉ በጣም በርካታ እውቀቶችን ቀስማሉች ከ2000 በላይ ሀዲቶች። ስለዚህ ወንዶች የግዴታ መተው መማር ስለነበርባቸው ይማሩ ነበር። ነገር ግን መስፈርቱ ምን ነበር ከተባለ፣ አንደኛ ከግርዶች በስተጀርባ ነበር። አላህ በቁርኣን ላይ እንደተናገሩ ሴቶችን የሆነ መገልገያ ዕቃ መጠየቅ ትፈልጉ ከግርዶች በስተጀርባ ብላችሁ ጠይቋቸው። አንደኛ መስፈርት ነው። አታስተምሪያቸውም ከግርዶች በስተጀርባ ሁለተኛ መስፈርት ምንድን ነው ከተባለ፣ እነዚያ ወንዶች አንቺ ጋር መተው እውቀትን በሚማሩ ጊዜ

ያ እውቀት ከወንዶች ዘንድ የማይገኝ ከእሷ ዘንድ የሚገኝ እውቀት ከሆነ በዚያ ባለችበት አካባቢ ወንዶች መሀይም ሆነው ይቅሩ። በቃ ሴት ነችና እና እሷ ጋር መማር አይፈቀደላቸውም አይል ይችላል። እነዚህን በሰርቶች ጠብቃ ማስተማር ትችላለች። አንደኛ እውቀት ይኖራት ይገባል። ሁለተኛ ከግርዶች በስተጀርባ፣ ሶስተኛ ድምጿ ሳታለሰለስ። በዚህ መስፈርት አድርጋ እናታችን አኢሻ ታስተምር ነበር። አሁን ላይ እስከተባለ አሁን ላይ አልሐምዱላህ ለወንዶችን ለሴቶችም በቂ የሆነ አስተማሪዎች አሉ። ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር ይቀሩ። ይሄ ነገር በሌለበት አካባቢ ከሆነ ግን ቅድም ባልኩት መሰረት ይላላችሁ ማለት ነው። ወላ አይደለም? እሺ፣ እሺ። ሽኩራን ኡስታዝ። ሌላኛው ጥያቄ ደግሞ ቁርአን ላይ በጣም በተደጋጋሚ የተገለጸው ነቢይ ማን ነው? ያኔ እኔና ጓደኛው ሁለት ክላፍ አስቀምጠን እኔ ሌላ ነቢይ ጠራው፣ እሷ ደግሞ ይሄኛው ነቢይ ነው የሚበልጠዋለች። ይህም ደግሞ ነገጀዘልክላበብዛት የተጠቀሰው ማለት ነው ሙሳ ዐለይህ ሰላም። በብዛት የተጠቀሰው ነቢይ ሙሳ ዐለይህ ሰላም። መጀመሪያ የጠየቅሽው አንድ ሰው ሚስት ሊያገባ በሚል ጊዜ ማየት ያለበት የሰውነቷን አካል የትኛው ነው ወይም ፎቶ በሚል የጠየቀችው ነገር አለ። መጀመሪያ ልናውቅ የሚገባ ነገር ባልና ሚስት ሲገቡ ከመገባታቸው በፊት መታየት አለባቸው ወይ? አዎ መታየት አለባቸው፣ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጥቶ ለገባ ነው ሲላቸው ጊዜ አየሃት ወይ? ይቀይታል ረአይተሃሉት። ከዚያ በኋላ ማየት እንዳለበት ተናግረዋል። ሳይታዩ ትዳር ለመመስረት የሚባል ሂሳብ የለም። ሳይታዩ ትዳር ቢመሰረት ወይም በተሳሳተ ሁኔታ ቢታዩ ያ ማለት ለምሳሌ ዑለሞች ያነሱት ነገር አለ ልትታይ በምትመጣ ጊዜ ምክያጅ ተቀባብታ ምናምን ዱቄት ምናምን አይቻልም። ሓራም ነስ። ይሄ መሸወድ ነው። እሱም እንዲሁም እሷም ጥርት ያለ ንጹህ ሰውነታቸውን ይዘው መምጣት አለባቸው። ፊታቸውን ነው የሚታዩት። የዛ ዱቄት ተቀባብታ ምናምን ከመጣች አይሆንም። ከፊት ውሃ ካለ አንድ ሀይላንድ ውሃ ከሱ ገዛ አድርገህ እስኪ አንድ ፏ ይችል ብለ ህተ ማድረግ አድርግ ትችላለህ ለማንኛውም አንድ ሌላውን አጭበርበር የለበትም። እንደዚህ ሰለም መን ገሸነ ፈለይሰ ሚናሉ ያጭበረበረ ሸወደ ከኛ አይደለም። ስለዚህ ትክክለኛ አላህ የሰጣትን ተፈጥሮ ይዛ መምጣት አለባት። አላህ የሰጣውን ተፈጥሮ ይዛ መምጣት አለባት። ያ ነው ስለዚህ መታየት የሚባለው ነገር አውስለ መሆኑን መሰረት መሆኑን ከተረዳን ከዚህ ትክክለኛ ማንነትንና ገጽታን ይዘው መምጣት እንዳለባቸው ከተረዳን መታየት ከፈለጉ መስፈርት አለው ወይ ከተባለ አዎ አለው። እሱም ምንድን ነው ከተባለ፣ አንድ ወንድና አንድ ሴት ብቻቸውን መሆን የለባቸውም፣ ሶስተኛ ወገን መኖር አለበት። ማስረጃ ለዚህ ያለው ከተባለ፣ አዋለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምላሉ ላ የፍልወና ረጅሉን ቢምራአትን ኢላ ካነ ሳሊሰሁማ ሸይጧን። አንድ ወንድ ከአንዲት ባዕድ ሴት ጋር ለብቻቸው እንዳይገባዙ፣ ሶስተኛቸው ሰይጣን ይሆናል። እናሩ ያ ማለት ሰይጣን ወደ ክፉ ነገር ይወሰውሳቸዋል ማለት ነው።

ነብ ስ ላ ሰለም ላ ይክል ወንዳ ረጅሉ ብምራትን ላ ካነ ታሊፈ ወን ሸይጣን አሉ አንድ ወንድ ከአንድ ሴት ጋር ለብቻቸው ገንጠል ያለ ቦታ እንዳይቀመጡ ሶስተኛቸው ሰይጣን ስለሚሆን አሉ። ያ ማለት ሰይጣን ወደ ክፉ ነገር ይወሰውሳቸዋል፣ ይጠራቸዋል ለማለት ነው። ብዙ ጊዜ እንታይ የተባብለው ወንድና ሴት ለብቻቸው ከተገናኝ መጥፎ ነገር ሊከሰት ይችላለና፣ ስለዚህ ሶስተኛ አካል መኖር አለበት። ምን ማነው ያ አካል ከተባለ ከተቻለ ከእርሷ መሕረም ዘመድ ቢሆን ይመረጣል፣ ወይ አባቷ ወይ አያቷ ወይ ወንድሟ ወይ አጎቷ ከነዚህ ከነዚህ አንዱ ካለ አብሯት ይሄዳል። አንድ ክላስ ከተገናኙ በኋላ ፊቷን ትገልጥለታለች፣ እሱም ፊት እሷን ፊቷ ይታያያሉ። ፀጉር በሚለው ጉዳይ ላይ በዕሎሞች መካከል ኺላፍ አለ። ግማሽ ዕሎሞች ችግር የለውም ቢያይ የሚሉ አሉ። ሌሎች ደግሞ አያስፈልግም የሚል ነው። እኔ አያስፈልግም ከሚሉት ነኝ። ለምን ከተባለ ፊት በቂ ነው፣ ማንነቷን ገጽታዋን ውበቷን ለማወቅ ሌላውን የሰውነት ክፍል ደግሞ ትንገረው ከጠየቀ። ለምሳሌ ፀጉር ሽ ረጅም ለ አጭር ይህን ማወቅ ከፈለገ የዛን ይሄን ትንገረው እንጂ ያስፈለገ አይደለም ይሄን መገለጥ ያለበት የሰውነት ክፍል ምንድን ነው ከተባለ ፊት ነው ስ ላ ስለም አይታሃታል ወይ ብለው ሲናገሩ ጊዜ እንዳ ሙሉ ሰውነት አይታል ወይ ለማለት አለ ፊት ነው የሚታየው ስ ላ ስለም ከዚያ ውጭ ሌላ ያደረጉት ነገር የለም እስኪ ጸጉር ሽና ብላ ላለየ ስ ላ እንደ አጠቃላይ ይህ ነው እሺ በአካል መገናኘት የማይችሉ እስከሆነ ወደሚለው አንምጣም ለምሳሌ ልጅቷ ያለችው እህታችን ማዳጋስካር ሊሆን ይችላል። እሱ ያለው ደግሞ ሞዛምቢክ ሊሆን ይችላል። እና ለመጋባት ፈለጉ። እነዚህ ሰዎች መገናኘት አልቻሉም፣ በአካል ይታቸዋል። ነገር ግን መተያየት አለባቸው እና ኒካህ ለማድረግ እንዴት ነው እነዚህ ሰዎች ሊታየ የሚችሉ ከተባለ ሊቀምጥ በማይችል በሆነ ነገር በኢሞ ሊሆን ይችላል ወይ በሌላ ነገር በቪዲዮ አንድ መታየት ትክክለኛ ውበቱ ትክክለኛ ውበቱን ማስወየት ላስ በቪዲዮ አንድ መታየት የአካል ሆነ ግን ሌላ ሊያስቀምጥባት እና ሊይዝባት የሚችል ነገር ከሆነ እሱን ባተጠቀሙት መልካም ነው። ይሄ ፎቶ የሚላን ነገር አለ አሁን ቴክኖሎጂ እንዳለችቅብን ቴክኖሎጂ ስትነበረታች በቪዲዮ መታየት እንዳለቀ ከላስ ይሄ ነው በላል ፊልተር አለ ቪዲዮ እያለ ለማንኛውም ያንን ነገር ቅድም በተናገርኩት መሰረት ማንኛውም የሚከያጅ ነገራቶች መጠቀም እንደማይቻል ሁሉ ያንንም ተጠቅማ ልታሳየው አይቀርም። ትክክለኛ ውበት መገለጫ ያን የሆን ይገባል።